ዓመታዊ የብዝሀ ህይወት የምክክር መድረክ በቢሾፍቱ ፒራሚድ ሆቴል መስከረም 20 2018 ዓ ም ተካሄደ። የኢትዮጵያ ብዝሀ ህይወት ኢንስቲትዩት የብዝሀ ህይወት መድረክ ጉባኤ ከ130 በላይ ተቋማትን በአባልነት ይዞ በቅንጅት ይሰራል። በዚህ ዓመታዊ የምክክር መድረክ የኢፌዴሪ ህዝብ ተወካዮች ምክር ቤት የቋሚ ኮሚቴ ሰብሳቢዎችና አባላት፣ አባ ገዳዎችና ደስንቄዎች፣ የፌዴራልና የክልል ቢሮ ኃላፊዎች መንግስት ያልሆኑ ተቋማት የሲቪል ማህበረሰብ ድርጅቶች፣ ዩኒቨርሲቲዎች እና የሚዲያ አካላት ተገኝተዋል። ይህ በርካታ ታዳሚያንን ተሳታፊ ያደረገው ጉባኤ በአባ ገዳዎችና ሀደ ስንቄዎች ምርቃት ተከፍቷል። የኢትዮጵያ ብዝሀ ህይወት ኢንስቲትዩት ዋና ዳይሬክተር ዶክተር ካርታ ካስኬ ውድ ጊዜያቸውን ሰጥተው በመድረኩ ለተገኙ አካላት ምስጋና አቅርበዋል። ከፍተኛ የመንግስት ስራ ኃላፊዎች፣ የተከበራችሁ የሲቪክ ድርጅቶች ኃላፊዎች፣ ቱራንና ቱርአት ሁሉም ፕሮቶኮሎች እንደተጠበቁ ናቸው። የብዝሀ ህይወት ፋይዳ ዘርፉ በርካታ መሆኑንም አብራርተዋል። ግብርና ልማታችን ውስጥ በደን ልማታችን ውስጥ እንደ መድኃኒትም እንደ ኤክስፖርትም እንደ ምግብም የምንጠቀምባቸው ነገሮችን የምናገኘው በሙሉ ከብዝሀ ህይወት ሀብታችን ነው። የብዝሀ ህይወት ኃላፊነት የሁሉም ተቋም የጋራ ኃላፊነት መሆኑንም አስገንዝበዋል። እንደሚታወቀው ዛሬ ስንሰበሰብ ከብሱ ተቋማት ከብዙ ኢንስቲትዩቶች ነው የተሰበሰበው። የብዝሀ ህይወት ሀብት ጥበቃ የአንድ ተቋም ኃላፊነት ብቻ አይደለም። የብዝሀ ህይወት ሀብት ሁሉ ዜጋ የሚጠበቅበት የሚጠበቅበት የጋና የመጠበቅ ኃላፊነት ያለበት ሲሆን የሁላችን የጋራ ሀብት በመሆኑ የጥበቃው ጉዳይ ነው። በሀገር አቀፍም ሆነ በዓለም አቀፍ ደረጃ የጋራ ትኩረት ማዕከል መሆን ይኖርበታል። የኢፌዴሪ ህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ሰለሞን ላሌ በመክፈቻ ንግግራቸው ታላቁ የህዳሴ ግድብ መመረቅን አስመልክቶና የአኙዋክ ባዮስፌር በዩኔስኮ መመዝገብን አስመልክቶ ታላቅ ሀገራዊ ተግባራቸውን ለፈጸሙ አካላት ምስጋና አቅርበዋል። ታላቁ የህዳሴ ግድባችን ተመርቆ የኢትዮጵያን ከፍታ አንዱን ምዕራፍ ስላሳየን ፈጣሪም ደግሞ ስለረዳን እንኳን ደስ አላችሁ ማለት ነው። በተጨማሪ ማነሳው የአኙዋክ ባስፌር በዩኒስኮ መመዝገቡ ትልቅ ታሪካዊ ስራ ነው። ይህንን ስራ ስሰሩ የነበራችሁ የኢፌድሪ የብዝሀ ህይወት ባለስልጣን አመራሮች፣ ሰራተኞች እንዲሁም ደግሞ የብዝሀ ህይወት ሀገራዊ ብሔራዊ መድረክ ይሄ መድረክ በየጊዜው እየገመገመ ስለቆየ ማለት ነው እና የዚህ መድረክ ተሳታፊዎች እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ነው። በመድረኩም በብዝሀ ህይወት ላይ ጥናት የተደረገባቸው ሰነዶች ቀርበዋል። ከተሳታፊዎች በርካታ የሆኑ አስተያየቶች፣ ደጋፊ ሀሳቦች፣ ማሳያ የሆኑ አቅጣጫዎች፣ አስተያየቶችና መድረኩን በተመለከተ ምስጋና ቀርበዋል።